አጭር ና፣ አጭር ልብስ መልበስ፣ ሱሪ መልበስ፣ ጠባብ ልብስ መልበስ እንዴት ነው? ሀራም ነው ወይስ ምንድነው? ጠብዐን ዐውረት አልመርአ ሴት ልጅ እፍረተገላዋ አማ አብናኢሃ ልጆቿ ፊት ወንዶችም ይሁኑ ሴቶችም ወይም? አማም غይርሃ ሚኒሳኢል ሙስሊሚን ሙስሊም ከሆኑ ሴቶች ፊት ለፊት በምትሆን ጊዜ ልጆች አጥማዳም ሲንነል ቡሉግ የደረሱ ከሆኑ ማለት ነው። ከአባቷ ፊት ከወንድሟ ፊት ከአጎቶቿ ፊት ከአያቶቿ ፊት ማለት ነው። ከልጆቿ ልጅ ልጆች ፊት በምትሆን ጊዜ አቅማዳም የደረሱ ከሆኑ ምንድነው መልበስ ያለባት? ከዛንይክ ሴቶች ጋር ስትሆን አንዳንድ ሴቶች ሴቶች ጋር ሙስሊም ከሆኑ ሴቶች ጋር ሆነው ፊታቸውን የሚሸፍኗል ሂጃባቸውን የማያወጧል። ይህን በተመለከተ በአላህ ስብሐነ ወተዓላ ፈቃድ መልሱን እንመልከት ልብስ አልመላቢስ አድደይቃ ጠባብ የሆኑ ልብሶችን መልበስ የሴትን ልጅ ማለት ነው፣ ሰውነቷን ግልጽ የሚያደርጉ የሆኑት ቦርጫን፣ ጡቷን፣ መቀመጫዋን ሊሆን ይችላል። ይህን ግልጽ የሚያደርጉ የሆኑ ጠባብ የሆኑ ልብሶችን መልበስ ፊትና የሚያመጣ ነገር ግልጽ ማድረጓ መሐረሙን ሐራም በአጠቃላይ ማለት ነው። ለምን ነቢዩ መሐመድ ዓለይህ ሰላት ወሰላም በሐዲሳቸው ምን ብለዋል? ሲንፋኒ ሚን አህሊ ናር ለም አረሁማ በዕዱ ብለዋል። ሁለት ወገኖች አሉ የሳት የሆኑ ከሳት ሰዎች የሆኑ እኔ ገና ያላየኋቸው የሆኑ ወደ ፊት የሚመጡ ብለዋል። ከነዛ መካከል ሁለተኛው ጎሳ ምንድን ነው? ሁለተኛው አይነት ኒሳውን ካስያት ዓርያት ማኢላት ሙሚላት ብለዋል። ሴቶች አሉ ልብስ የለበሱ የሆኑ ራቆታቸውን የሆኑ ማኢላት ሲሆኑ ሙሚላ ሲሆኑ ብለዋል። ልብስ ለብሰው ራቁታቸውን የሆኑ ሴቶች ከሳት የሆኑ የጀነትን ሽታ የማያሸቱ ብለው የተናገሩት አንደኛ እልቢሳ ቀሴራ አጭር የሆነ ልብስ በመልበስ ተብሎ ተተርጉሟል። አንድ አጭር ልብስ የምትለብስ ሴት እዚ ውስጥ እገባለች ማለት ነው። መሸፈን ያለባት የሰውነቷን ክፍል የማይሸፍን የሆነ አጭር ልብስ የምትለብስ ሴት ማለት ነው። ከዳሊክ አልቢሳ ኸፊፋ ወይም አጭር ባይሆንም ማለት ነው ረጅም ቢሆንም ኸፊፍ የሆነ ስስ የሆነ ማለት ነው። ስስ የሆነ ከልብስ በስተጀርባ ያለውን የሰውነቷን ቆዳ የማይከላከል የሆነ የሚያሳይ የሆነ ማለት ነው። በላ ሰውነቷ ሊሸፍን ትችላለች፣ ግን ስስ ነው፣ ሰውነቷ ይታያል ማለት ነው። በልብሱ ላይ እዙ ትገባለች ማለት ነው፣ እዙ ትገባለች ወይም ደግሞ በይቅ የሆነ በጣም ጠባብ የሆነ ማለት ነው። አጭር የሆነም ሊሆን ይችላል። መላ ሰውነቷን የሚሸፍን ሆኖ ከፊብ ስስ ከሆነ ምንድነው ይገባል። እንዲሁም ደግሞ ጠባብ የሆነም መላ ሰውነቷን የሸፈነ ጠባብ ሊሆን ይችላል። ምሳሌ አሁን ይሄ ጠባብ የሆነው ሳትር ነው አንሩያ ከማየት ሰውነቷን ከማየት ይከለከላል። ነገር ግን መሳትነን መርአ የሴት ልጅ ወንዶችን የሚፈትኑ የሆኑ የሰውነቷን ክፍል የሚያሳይ የሆነ ማለት ነው ያሳያል ማለት ጠባብ ስለሆነ ሰውነቷን ቢሸፍን ማለት ነው። ቆዳው ባይታይም ጡቷ፣ መቀመጫዋ፣ ቦርጫዋ ያሳያል ማለት ነው። ይህም ሶስቱም የልብስ አይነት ይገባል። ስስ የሆነውም አጭር የሆነውም ጠባብ ይገባል። እዚ ሐዲስ ውስጥ ማለት እዛ ከሆነ ልጅ ሴት አይፈቅድላትም እነኚህ ልብሶች ለተለውስ ማለት ጠባብ የሆኑ ልብሶችንና አጭር የሆነ ልብስ እንዲሁም ደግሞ خفيف سس يوهن ማለት نعرف الا لمن ግልጽ ልታደርግለት የሚፈጠድላት ሰው ካልሆነ በስተቀር እሱማኖ ባል ባሏ ጋዶነኝ ነገሮች መልበስ ያለባት ስስ ነገር መልበስ ያለባት አጭር የሆነ መልበስ ያለባት እንዲ ደግሞ ጠባ መሆን አለባት ከባሏ ጋብቻ ነው። ለምን በባልና ሚስት መካከል እፍረተገላ የሚባል ነገር የለምና። ማለት አዘወጀለ በቁርአን ሱረት ሙእሚኑና ላይ ወለዲነ ሁም ሊፍሩጅህም ሓፊዙን ላ ላ አዝዋጅህም ብሏል አውማ መለከት አይማኑን ፈኢንም ገይሩ ሙሉሚን

ሲዘግኑ እሷም ስትዘግኝ እንደ መዘፍዘፊያ ነገር ማለት ነው። እዛ ላይ አድርገው ነው የሚታጠቡትና እጆቻችን ይጋጫሉ። እሳቸው መልክተኛው ውሃ ሲዘግኑ ሲጠልቁ፣ እኔም እንደዛው ትጠልቅ ትላለች። ሰውነታቸው ራቁታቸውን ናቸው አኢሻም ነብዩ አለይሂ ሰላቱ ወሰለም። አጭር ልብስ መልበስ አይደለም ስስ ልብስ መልበስ አይደለም፣ ወይም ደግሞ ጠባብ የሆነ ልብስ መልበስ አይደለም፣ ራቁቷን እንኳን መሆን ትችላለች ከባለቤቷ ትየት ማለት ነው። ኢዘን ልኢንሳን በይነ ወበይነ ዘውጀቲ ላ ዓውረተ በይነሁማ፣ ባልና ሚስት በመካከላቸው ዓውራ እፍረተገር የሚባል ነገር መደበቅ አለባቸው ተብለው የሚባሉት ነገር የለም። ነገር ግን በይን ልመርአ ወልመሓርም፣ ሴቶች መካከል ስትሆንና እንዲሁም ደግሞ ቅርብ ከሆኑ ቤተሰቦቿ ጋ ስትሆን አባቷ እንበል፣ ወንድሟ ምሳሌ፣ ልጆቿ ፈኢነሁ የጅቡ ዐለይሃ አንተስቱረ ዓውረተሃ ዓውረዋን መሸፈን አለባት፣ ፍረተግሏን መሸፈን አለባት። በይቅ የሆነ ደግሞ ጠባብ የሆነ ላ የጁዙ አይፈቀድም። ላ ንዳ ልመሓሪሚን ቤተሰብ ጋር የሚሆን አባት፣ አጎት፣ ወንድም ፊት የሚሆን ወላ ንደ ኒሳኢ ሴቶችም ጋር ማለት ነው፣ አይፈቀድም ጠባብ የሆነ ነገር በይቅ ሸዲድ ከሆነ ለምን እንዳለ የሰውነቷን ቅርጽ ያሳያልና ማለት ነው።

ቤተሰቦቻቸው ፊት ሲሆኑ ማለት ነው። ያንን ብቻ ነው መግለጽ ያለባት ማለት ነው። ያ ምን ይመስል። በአዳ ሰዎች ሴቶች ከእህቶቻቸው ጋር ይወንቻ ከክስቶቻቸው ጋር ከማንኛውም ሙስሊም ሴት ጋራ ሲሆኑ ወይም ደግሞ ከአባቶቻቸው ጋራ ከልጆቻቸው ጋራ ከወንድሞቻቸው ከአጎቶቻቸው ጋራ ሲሆኑ በአዳ የሚገልጹት ምን ነው? ከልወጅህ ፊትን ይመስል ወለደይኒ ሁለት እጆችን ይመስል ወልቀዳማይኒ እግሮቿን ይመስል ይናዕም ሚማ ተድዑ አልሓጀቱ ኢላ ተሽፊ ልትገልፀው ነዐም ጉዳዩ ኛስድጋት እየሆነው እንደኛን ይመስል ማለት ነው። ለምን ሴቷን ማየት ይችላል። ቤተሰብ የሆነ ሰው ማየት ይችላል፣ ሴትም ሆነች ወንድ ማለት ነው። ቤተሰብ የሆነ ይችላል ሴቶች ማንኛውም ሴት ካፍር የሆኑ ሴቶች እንዴት ነው በሚለው ክላፍ ቢኖርም ካፍራ የሆኑ ሴቶች ራሱ ፊታቸውን ሸፍኑ አይባሉ ሙስሊም የሆኑ ሴቶች ማለት ነው። ለምን በነብዩ አለይሂ ሰላተ ወሰለም ጊዜ እና ኢሻ ጋር የሁዲያት የነበሩ ሴቶች ይገባሉ የሁዲ የሆኑ ሴቶች ተሸፈኑ ብለው መልክተኛው አላዝዟቸውም ነው። ረጠቧን አንገቷን ማየት ይችላል መህረም የሆነ ሰው ወይ ሴት እ እራሷን ችግር የለውም ሳቋን ባቷን ችግር የለውም። መህረም የሆነ ሰው ማለት ነው ችግር የለው ኢዘን የሰውነቷን መፋፊን ሰውነቷ ላይ ያለን ፈተና የሚያመጡ ነገሮችን ማለት ነው፣ ጂስማን ማለት ነው ግልጽ የሚያደርግ የሆነ ይ ጠባብ ነገር ላይ የጁዙ ኢላ ንደ ዘውጅ ፈቀጥ ባለቤቷ ጋር ብቻ ነው የሚፈቀደው። ባለቤቷ ብቻ አማ ንደ ገይር ዘውጅሀ ከባለቤቷ ውጭ አለጋር ስላ የጁዙ አይፈቀድ። ሱሪ ደግሞ ሱሪ ደግሞ

መሳፊን ማለት ነው። ቦርፅን፣ መቀመጫዋን፣ ጪንን፣ ጡቷን እንደዚህ ዐይነት ነገር ግምፅ የሚያደርገው የሆነ ለባል እንጂ ለማንም አይፈቀድም። ሐታ ለው ካነ ቢሐድረት ኒሳኢ ከሴቶች ፊት እንኳ ሆን ማለት ነው ለምን ለነኝህ ሴቶች በመጥፎ ነገር አርዐያ ትሆናለችና ማለት ነው እሷ ይህን ነገር ስታደርግ ሳይዋን

ለሴቶች መግለጽ ያለባት በተለምዶ የሚታወቀው ነገር ሲቀርብ ፊቷን ለሴቶች ትገልጻለች። ወለደይኒ ሁለት እጆቿን ወልቀደመይኒ እግሮቿን አይና ጸጉሯን፣ ባቷን ፊቷን ችግር የለውም። ለሴቶች ማለት ለሴቶች ማለት አላ ኩሊ ሀሊን ይህ ሱሪ የሚባለው ነገር ማለት ነው ካፊር ከሆኑ ሰዎች ጋር የሚያመሳሰል ከሆነ ካፊር ወል ካፊራት የሆኑ ሴቶች የሚለዩበት ከሆነ አይቻለም፣ ተሸቡህ አለበትና ማለት ነው። አሊያ ከነሱ ጋር ተሸቡህ ከሌለው ባለቤቷ ፊት ብቻ ይፈቀድላታል። አጭር ልብስ፣ ጠባብ ልብስ፣ ስስ የሆነ ልብስ ሱሪ ማለት ነው። ሱሪ ምን እንደዛው ነው? ለምን ሱሪ የሚባለው ነገር ማለት ነው ሁለት ታፋዎቿ ግልጽ እንደሆኑ ያደርጋል። ተሚዙ ሪጅሊን አርጅሊን አንድ እግሯ ከሌላኛው እግር እንዲለይ ያደርገዋል ማለት ነው። ዋሲዕ ሰፊ እንኳን ቢሆን ማለት ነው። ከሴቶች ፊት እሱን ብቻ የምትለብሰው ከሆነ ማለት ነው፣ አይቻልም ብለዋል ዑለማዎች بنقولون يصف حجم رجل المرأة بالوان الشيخ ابن عثيمين رحمه الله تعالى

ወገኖች ከነዛ መካከል ልብስ ለብሰው ራቁታቸውን የሆኑ ሴቶች የሚለው ውስጥ ይገባል ብሏል። ሰፊ እንኳ ቢሆን የሰውነቷን ክፍል ቅርጹን የሚያሳይ ነውና አይቻልም። አይቻልም ሴቶች ጋር ስትሆን ግልጽ ማድረግ የሚፈቀድላት ናም፣ ፊቷን እንዲሁም ደግሞ እጆቿን እግሯን ናም ይህ ነው ዓዳው ሰዎች በልብላቸው ግልፅ የሚያደርጉት ነገር ሀታ ከቤተሰቦቿ ጋር ስትሆን ማለት ነው። ጸጉሯን ብታሳይ ለቤተሰቦቿ ችግር የለውም። እዛ ተማረም ለሆኑት ለአባቷ፣ ለልጆቿ ፊቷን፣ አንገቷን እንዲሁ ባቷን፣ እጇን እስከ ክርማ ችግር የለውም ማለት ነው። ከዛ ውጭ አለውን መሸፈን ነው ያለባት ይላሉ ነተፊ ቢሃምቅዳር ዳ ላ ለም ለ ላ ወሰለመ ዓላ ነቢይና ሙም